ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች የሳቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ካሊፎርኒያ ለስደተኞች የተሰጡ አስራ ሰባት ሺህ የንግድ ተሽከርካሪ መንጃ ፈቃዶችን አገደች። የካሊፎርኒያ ግዛት በሕጋዊ መንገድ አሜሪካ ውስጥ ለመኖር ላልተፈቀደላቸው ስደተኞቹ ተሰጥተዋል ያሏቸውን አስራ ሰባት ሺህ መንጃ ፍቃዶችን ሰረዘ። የትራንስፖርት ቢሮ ካሊፎርኒያ ባለስልጣናትን እነዚህ መንጃ ፍቃዶች በሕገ ወጥ መንገድ እንዲሁም አደገኛ ለሆኑ ስደተኞች አሽከርካሪዎች እንደሰጡ አረጋግጠዋል ብሏል። እንዲሁም የመንጃ ፍቃድ ባለቤቶች ፍቃዳቸው በስልሳ ቀናት ውስጥ ያገለገሉ ጊዜ አገልግሎት ጊዜ እንደሚያበቃ ተናግረዋል። በነሐሴ ወር አሜሪካ ውስጥ በህጋዊ መንገድ የመቆየት ፍቃድ ያልነበረው አንድ የጭነት መኪና አሽከርካሪ በፍሎሪዳ ሶስት ሰዎችን ገጭቶ በመንገዱ በመግደሉ የትራምፕ አስተዳደር ህጋዊ ፍቃድ የሌላቸውን ስደተኞች ከንግድ ጭንነት ጭነት ማጓጓዣ እና አውቶቡስ በመንዳት ለመከላከል የሚያደርገውን ጥረት እንዲጨምር ግፊት አድርጓል። የካሊፎርኒያ አስተዳዳሪ ጋቪን ኒውሶም የአስተዳደሩን መግለጫ ፖለቲካዊ ሲሉ አጣጥለውታል። የትራምፕ አስተዳደር በሕገ ወጥ መንገድ በአገሪቱ ውስጥ ለሚኖሩ ስደተኞች ፍቃድ የሰጡ የካሊፎርኒያ እና ሌሎች ግዛቶች ሲተቹ ቆይቷል። ይህ የግዙፍ ችግር ጫፍ ብቻ ነው ሲሉም የትራንስፖርት ሚኒስትሩ ሼን ዱፊ ተናግረዋል። ቡድኑ ካሊፎርኒያ እያንዳንዱን ሕገ ወጥ ስደተኞች ከኬፊ የጭነት መኪናዎች ከከፊል የጭነት መኪናዎች እና ከትምህርት ቤት አውቶቡሶች መሪ ላይ ማንሳቱን እንዲያረጋግጥ ግፊት ማድረጉን ይቀጥላል። የኒውሶም ጽህፈት ቤት ፍቃዳቸው እየተሰረዘባቸው ያሉትን አሽከርካሪዎች ከፌዴራል መንግስት ህጋዊ የስራ ፍቃድ እንደነበራቸው ተናግረዋል። የመንጃ ፍቃዶች ትክክለኛ የማብቂያ ጊዜ የሌላቸውና የካሊፎርኒያ ህግን የጣሱ መሆናቸውን የዘገቡት መገናኛ ብዙኃን አንድ ስደተኛ በአሜሪካ ውስጥ ህጋዊ መኖሪያ ፍቃድ እንዳበቃ ወይም ከማብቃቱ በፊት ያገለገሉትን ጊዜ መጠናቀቅ ነበረበት ብለዋል። የኒውሶም ቃል አቀባይ ብራንድ ራቸርስ የትራንስፖርት ቢሮ ኃላፊው ለኤሞቲቭ የመንገድ ደንቦች ላይ የሰጡትን ቃለ ምልልስ በመጥቀስ በድጋሚ የሲኤን የመንገድ ደህንነቶች ጎደሎ በመሆኑ እውነትን ማሳየት ተስኖታል። መሪውን ለማስደሰት በተደረገ ጥረት በቀላሉ ሊረጋገጥ የሚችሉ ሀሰተኛ መረጃዎች አሰራጭተዋል ብለዋል። በፎርላይድ በፍሎሪዳ በመኪና አደጋ ሦስት ሰዎች ከሞቱ በኋላ በመስከረም ወር ላይ ዱፊ የንግድ መኪናዎች ለማሽከርከር ስደተኞች መንጃ ፈቃድ እንዲያገኙ የሚያደርግ አዲስ ህጎችን አስተዋውቀዋል። እንዲሁም ግዛቶች የአመልካቹን የስደተኝነት ሁኔታ ከፌዴራል መስሪያ ቤት እቋት ውስጥ እንዲያረጋግጡና ፈቃዶችን በቢበዛ ለአንድ ዓመት ብቻ የሚያገለግሉ እንዲሆንም ጠይቀዋል። በአዲስ ህጎች ላይ ማብራሪያ የሰጠው የትራንስፖርት ቢሮ 97 በመቶ የሚሆኑት በአሁኑ ጊዜ ለግል አገልግሎት የማይውሉ መኪናዎች አሽከርካሪዎች 1904 ይሆናሉ በሚቀጥሉት ጥቂት ዓመታት ውስጥም የጭነት መኪና ከማሽከርከር ይወጣሉ ሲልም ገምቷል። ነገር ግን በሀገሪቱ 3.8 ሚሊዮን የንግድ መኪና አሽከርካሪዎች እንዳሉ በመጥቀስ ህጎች ውስን ኢኮኖሚያዊ ተጽዕኖ እንደሚኖራቸውም ማምናለሁ ብሏል። የፌዴራል ይግባኝ ሰሚ ችሎት በዚህ ሳምንት በጭነት መኪና ሾፌሮች የቀረቡን ክስ ተከትሎ አዲሱን ህግ እንዲታገድ አድርጓል። የኒውሶም ቢሮ 17,000 ፍቃዶች በተሰጡበት ወቅት ደንበኞች ተፈጻሚ እንዳልሆኑም ገልጿል። የንግድ ተሽከርካሪዎቹ ለማሽከርከር የተሰጡ መንጃ ፈቃዶች ላይ የሚያደርገውን ምርመራ የተጠናቀቀበት ብቸኛው ግዛት ካሊፎርኒያ ነው። ሌሎች የመንግስት ግምገማዎች ረቡ በመጠናቀቁ የአርባ ሶስት ቀን የመንግስት መዝጋት ቢዘገይም በቅርቡ ይለቀቃሉ ተብሎ ይጠበቃል። የሎጂስቲክስ እና የትራንስፖርት ኩባንያ የሆነው ፌርሞንት ኮንትራት ካሬስ እንደገለጸው ከ130 ሺህ በላይ የጭነት መኪና አሽከርካሪዎች የሚኖሩት በካሊፎርኒያ ውስጥ ነው። ይህም ካሊፎርኒያ በሀገሪቱ ውስጥ ሁለቱ ታላላቅ ወደቦች መገኛ በመሆኗ በሆነችው እና በግብርና ምርቶች ግንባር ቀደም በመሆኗ ጭምር ነው። ከፍተኛ አሽከርካሪ ብዛት ያለው የቴክሳስ ግዛት ብቻ ነው። ሰላም ጤና ይስጥልን። የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ። ና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ።